እንደምን አላችሁልኝ! ተከበራችሁ የሑረልዒን የሱና መድረሳ ቤተሰቦች፣ እንደምን አላችሁልኝ! እንሻ አላህ ዛሬም እንግዲህ ቅድሚያ ለዐቂዳ የተሰኘው ትምህርታችን እንደቀጠለ ነው። አቂዳ ማለት ምንድን ነው? አቂዳ ለምን አስፈለገ? የዐቂዳ ስያሜዎች፣ ዐቂዳ እንግዲህ የተለያዩ ስያሜዎች አሉት ማለት ነው። ሱናሽን አጥብቀሽ ሸያዥ ስትባይ ምን እየተባለሽ ነው? ዓቂዳሽን አስተካክይ ነው። ተውሂድሽን አጥብቂ እህቴ ስትባይ ይሄም የዓቂዳ ጉዳይ ነው። የዓቂዳ ጉዳይ ነው። ወሱሉ ዲን ያስፈልጋል። የዲን ዲን መሰረት፣ የዲን መሰረት ዕውቀት ከሌለን ምን ዋጋ አለው ሲባል ይሄም ዓቂዳን የሚጠቁም መሆኑን ኢማንሽን ያዢ ዓቂዳሽን ያዢ ተውሒድሽን ያዢ ሲባል እነዚህ ወሳኝ ነጥቦች መሆናቸውን መገንዘብ ያስፈልጋል ማለት ነው። ከዚህም በተጨማሪ እንግዲህ ዒልመልከላም ዒልመልከላም ወይም አህሉልከላም ምንላቸው እንግዲህ የፍልስፍና ሰዎች የስሜት አምላኪ ሰዎች ከተውሂድ ጋር ከዓቂዳ ጋር የሰማይና የምድር ልዩነት እንዳላቸው ያየንበት ትምህርታችን ቀርቧል ማለት ነው። ዛሬ በመቀጠል እንግዲህ በክፍል አራት ደግሞ አላቀቱ ዕልም አልዓቂደቲ ብዕሉም አልኡኽራ ዕልም አልዓቂዳ የዓቂዳ የእውቀት ዘርፍ ከሌሎቹ የእውቀት ዘርፎች ጋር ያለውን ግንኙነት እና ያለን ማለት ነው፣ ተመጋጋቢ ነው። መልአቂዳ ሲባል እንግዲህ ሁሉንም ሸሪዓዊ እውቀቶች በስሩ የያዘ ነው። ማሰሪያ ነው፣ ዋና ነው። ረእሱ ኩልልዑሉም ነው። ረእሱ ኩልልዑሉም የዓቂዳ ብሎ ማለት የሁሉም የእውቀት ዘርፍ ዋና ነው ማለት ነው።

በቁርአን ውስጥ ያለው አያ በሙሉ በቁርአን ውስጥ ያለ አንቀጽ በሙሉ፣ ፈህየ ሙተደሚነቱን ሊተውሂድ በውስጡ ተውሂድን የያዘ ነው ማለት ነው። ሻሂደቱን ቢህ ዳዕየቱን ኢለይሂ እንግዲህ በሁለት አይነት አማራጭ ማለት ነው። ያ አንቀጽ በውስጡ የተውሂድ መልእክት አለዋሉ ወይ በቀጥታ መስካሪ ነው አለበለዚያ የአንቀጽ ወደ ተውሂድ የሚጣራ ነው አሉ። ሁሉንም ብንፈትሸው የቁርአን አንቀጽ በቀጥታ ወደ ተውሂድ የሚጣራ ወይም ለተውሂድ ድጋፍ የሚሰጥ ወደ ተውሂድ ጥቆማ የሚያደርግ ነው ብለው ተናገሩ ማለት ነው እና ቁርአንና ዐቂዳ ያው የአንድ ሳንቲም ሁለት ገጽታ ነው ማለት ነው። ቁርአን ማለት ዐቂዳ ነው። ቁርአን ማለት ተውሂድ ነው። ሌላ ነገር የለውም ማለት ነው።

አማልክቶችን እንድናስወግድ እንዳናመልካቸው የሚያስጠነቅቀን ነው ማለት ነው። ቁርአን ይሄ ነው መልክቱ። ሌላው በሶስተኛነት የቁርአን መልእክት ብሎ ማለት ወኢማ አምሮን ወነህዩን ትዕዛዛትና ክልከላዎች አሉበት ማለት ነው። ስለዚህ እዚያ ውስጥ አብዛኛውን ስንፈትሸው እስካሁን የመጣነውን አቂዳው ውስጥ አለ ማለት ነው ወኢልዛሙ ኢልዛሙን ቢጣዓቲህ ፊነህይህ ነይህ ወአምሪህ ፈሂየ ሑቁቁ ተውሒድ ሙከሚላቱ። ይህ ደግሞ እንግዲህ ክልከላዎችና ትእዛዛቶች ማለት ያው የተውሂድ ሑቁቆች ናቸው፣ የተውሂድ ግዴታዎች ናቸው። ከተውሂድ ግዴታዎች ውስጥ አንዱ ለምሳሌ አላህ ላይ አለማጋራት ነው። ወላ ቱሽሪክ ቢላሂ አሐዳ፣ በአላህ ላይ ምንንም ማታጋራ ሲል አላህ በቁርአን ውስጥ ይሄ ክልከላ ነው። ዓለም አጋራት እንግዲህ አንዱ የተውሂድ ሕቁቅ ነው ብሎ ማስቀመጥ ይቻላል። እና ቁርአንና ዐቂዳ እጅግ በጣም ከፍተኛ የሆነ ግንኙነት አላቸው ብሎ ማስቀመጥ ይቻላል። ወኢማ ኸበሩን ወኢም ሄ ቁርአን ብሎ ማለት እንግዲህ ኸበር ነው፣ ወሬ ነው፣ ዜና ነው። ስለነማን አን ከራመቲላሂ ለአህሊ ተውሂዲሂ ወጣዓቲሂ አላህ ሱብሓነሁ ወተዓላ ለተውሒድ ሰዎች ትእዛዙን ለሚያከብሩ ሰዎች የሰጣቸውን ከራማ ክብር የምናውቅበት ነው። ነብያቶች እንዴት እንደተንከባከባቸው፣ ደጋግባሮቹን እንዴት እንደጠበቃቸው፣ ከጥፋት እንዳዳናቸው፣ ለምሳሌ ሙሳን ከፊርዓውን ተንኮል እንዴት ነፃ እንዳወጣቸው መጥቀስ ይቻላል ማለት ነው። ወማ ፉዒለ ቢህም ፊዱንያ ወማ ዩክሪሙሁም ብህ ፊል አኺራ ፈሁወ ጀዛ ተውሒዲህ እንግዲህ በዱንያ ምን እንደተደረገላቸው በአኼራ በምን አይነት ሁኔታ እንደሚያስተናግዳቸው የሱን አውሊያዎች ወዳጆቹን ቁርአን ላይ በግልጽ ተቀምጧል ማለት ነው። ይህም አቂዳ በተመለከተ በሰፊው ስለ ከራመቱ ለአውሊያ የአላህ ወዳጆችን ክብር ከራማቸውን ያላቸውን ደረጃ በሚገባ በዐቂዳ ያለ ጉሉው ያለ ድንበር ማለፍ የራሳቸው ደረጃ አላቸው ማለት ነው። ፈልቁርአኑ ኢማ ኸበሩን ዐን አህሊ ሽርኪ ሌላው ቁርአን ብሎ ማለት ምንድን ነው? እንደ የቁርአን መልእክቶች ሲዳሰሱ ወኢማ ኸበሩን ዐን አህሊ ሽርኪ ስለሽርክ ስለ ሽርክ ባለቤቶች ዜናን ይዟል። ቁርአን በውስጡ ኸበር አለው ስለ እነርሱ ወር አለው። ወማ ፉዒለ ብህም ፊ ዱንያ ሚነ ነካሊ እነዚያ የሽርክ ባለቤቶች ዱንያ ላይ የደረሰባቸውን ቅጣት ቁርአን ያብራራል። ነዓድ ነሰሙድ ምን እንደደረሰባቸው ቁርአን ላይ ታሪካቸውን ማያት እንችላለን ማለት ነው። ወማ የሑሉ ብህም ፊ ልዕቅባ ሚነል ዓዛብ እንደዚሁም እንደዚሁም በመጨረሻይቱ ዓለም በአኼራ ማለት ነው።

በአጠቃላይ እንግዲህ ይሄ ቁርአን ብሎ ማለት አብዛኛው ርዕሰ ጉዳዩ ስለ ተውሂድ ነው። የተውሂድ ግዴታዎች፣ የተውሂድን ዋጋ በተቃራኒ ደግሞ ወፊሸእኒ ሽርኪ ወአህሊሂ ወጀዛኢሂ፣ የሽርክ ባለቤቶች ሁኔታቸው መጨረሻቸው ምን እንደሚሆን ነገ በአኼራ ያላቸውን ክፍያ ምን እንደሚሆን

ለአስሐቦቻቸው የቁርአንን ትርጉም አብራርተዋል። ለፍዙን እንዳብራሩት ሁሉ ንግግሩን እንዳብራሩት ሁሉ ትርጉሙንም አብራርተዋል ማለት ነው። ፈቀውልሁ ፈቀውልሁ ተዓላ ሊቱበይነ ሊናሲ ማ ኑዝለ ኢለይሂም እንዳለው ማለት ነው። ሊቱበይነ ሊናሲ ለሰዎች ልትገልጽ፣ ልታብራራ ዘንድ ነው አንተ ነብይ አድርገን የላክንህ የሚያብራሩት ምንድን ነው? ማ ኑዚለ ኢለይሂም ወደ እነርሱ የተወረደውን ቁርአንን ማለት ነው። እና ነብዩ አለይሂ ሰላት ወሰላም ለሰሃቦቹ ማዓኒ አልቁርአን ወአልፋዝ የቁርአንን ትርጉምና ንግግሩን እንዴት እንደሚቀሩት፣ እንዴት እንደሚያነቡት አብራርተዋል ማለት ነው። ሲዩጢ ምን ይላሉ?

ለሰሃባዎቻቸው ማለት ነው። የቁርአንን አብዛኛውን አብዛኛውን ወይ ሁሉንም ወይም አብዛኛውን የቁርአን አንቀጽ ትርጉም አብራርተዋል ማለት ነው። ስለዚህ ሁለቱ ዐቂዳና የቁርአን የሐዲስ ግንኙነት ሰፊ ነው ማለት ነው። ወቃለል ኢማም ኢብኑል ቀይም ወቃለ አልፋ አልቁርአን ሊኡመት በለገሁም መዓንየሁ ነቢዩ ዓለይሂ ሰላት ወሰላም ይህን ቁርአንን ንግግር ለህዝባቸው እንዳደረሱ ሁሉ መዓኒውንም ትርጉሙንም አድርሰዋል። በሰሓቦቻቸው አረዳድ ይህ ኡማ አደርሶታል። ስለዚህ ዐቂዳ ጉዳይ ነው። ቁርአንን ሰለፎች በተረዱት መረዳት መገንዘብ በሐዲሳቸው ደርሶናል። እያንዳንዱ የቁርአን አንቀጽ የወረደበትን ሰበበ ኑዙል ሳይቀር ደርሶናል። ከዚያ ዘንበል ማለት አይቻልም ማለት ነው። ዐቂዳ ጉዳይ ስለሆነ ሰለፎች በተረዱበት አግባብ ነው ዐቂዳውንም ቁርአኑንም ልንረዳ የሚገባን ማለት ነው እና ሰሐቦችን ስናይ እንግዲህ።

አቂዳ ስንማር እኮ ከቁርአንም ከሐዲስም ነው ማስረጃ የምናቀርበው? ለምን ቁርአኑም አቂዳ ተውሂድን ይይዛል። የነብዩ አለይሂ ሰላቱ ወሰላምም ስለ አቂዳ ስለ ተውሂድ በውስጡ ብዙ ነገር አካቶ ይዟል ማለት ነው። እንዲያውም ብዙ የሱና አኢማዎች ራሱን የቻለ በኢዕቲቃድ በአቂዳ ዙሪያ

ራሱን የቻለ አያሌ የዐቂዳ ኪታቦችን አዘጋጅተዋል ማለት ነው። ያ ኪታብ ደግሞ በውስጡ በነቢዩ አለይሂ ሰላቱ ወሰላም ሐዲሶች ማስረጃ ይተዋ በማለት ነው ማስረጃ አድርጎ የሰለፊዮችን የሰሐቦችን አሣር የነሱን ንግግር እንደ ማስረጃ በመጠቀም የአቂዳ ኪታቦች የተዘጋጁበት ሁኔታ እንዳለ እኛም የነዋስጥያም ብናይ ነሳፋሪኒን ነሐመውያን ብዛኛዎቹን ተላላቁ ዕለሞች ኪታቦች ስናያቸው ብዛኛዎቹ በቁርአን በሐዲስ ነው ማስረጃቸው ማለት ነው አሳሩ ሰለፍያ አሳሩ الصحابہ የሰሃቦችን አثر እየነቀሉ ማለት ነውና ዞሮ ዞሮ የዓቂዳ ከቁርአንና ከሐዲስ ጋር ያለው አላቃ ይሄን ይመስላል ማለት ነው ዓቂዳ ያለ ቁርአንና ያለ ሐዲስ ምንም ነው ማለት ነው። በቃ ያማ ዒልመልከላም ላይ ልንገባ ነው። ትናንት እንደተማር ነው፣ ቁርአንና ሓዲስ ዋናው ትልቁ ጥሪያቸው ዓቂዳ ነው፣ ተውሂድ ነው፣ ሕቁቁ ያነው ማለት ነው። ግዴታው የተውሂድና የዓቂዳ ግዴታ አላህን በብቸኝነት እንዲመለክ ጥሪ ማድረግ ነውና የነቢዩ ዓለይሂ ሰላቱ ወሰላም ሐዲሶችም ሆኑ የአላህ ስብሐነሁ ወተዓላ ንግግር ቁርአን በዋናነት ትኩረታቸው ዐቂዳ ላይ መሆኑን መገንዘብ ያስፈልጋል። ያላቸውም ግንኙነት ያው ጥብቅ እንደሆነ መረዳት ተገቢ ነው። የዛሬው ትምህርታችን ኢንሻአላህ ይህን ይመስላል። ወሰለላሁ ወሰለመ ዓላ ነቢይና ሙሐመድ ወላሁ አዕለም